ታላላቆቹ የአውሮፓ ክለቦች በዝውውር መስኮቱ ላይ አሁንም የነቃ ተሳትፎን እያደረጉ ይገኛሉ። ከነኚህ ክለቦች ውስጥ በተወዳጁ እንግሊዝ ፕሪሚየር ሊግ ጨምሮ በአውሮፓ አምስቱ ታላላቅ ሊጎች ትልልቆቹ ክለቦች እንዲሁ በዝውውር መስኮቱ ላይ ሰፋ ያለ እንቅስቃሴን እያደረጉ ነው። የሳውዲ ፕሮ ሊግም ረብጣ ብሩን ይዞ በመላው አውሮፓ እየተዘዋወረ ይገኛል። በርከት ያሉ የዝውውር መረጃዎችን ይዘናል። የተጠናቀቁ ዝውውሮች አሉ። ቤተሰቦቻችን፣ የህክምና ምርመራ እንደዚሁ ቀጠሮ የተያዘላቸውም አሉም። በስፋት እንመለከታቸዋለን እነ ጉዳዮች በተወዳጁ እንግሊዝ ፕሪሚየር ሊግ ሁሉም ሲክስ ክለቦች ዕለታዊ መረጃችንም ከዝውውር መረጃችን ጎን ለጎን እንደዚሁ እያደረስናቸው ቆይታ የምናደርግ ይሆናል። ላይክ ሰብስክራይብ እና ሼር ማድረግ እንዳይረሳው ቤተሰቦቻችን። እንደ ሁልጊዜው ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ስለምታጋሩንም እጅግ አድርገን እናመሰግናለን። ስፖርታዊ ጥንቅሮቻችን ተጀመሩ። በድጋሜ መልካም ቆይታ ተመኘን። ክርስቲያኖ ሮናልዶም ከፊርማው በኋላ ጋዜጣዊ መግለጫ ሰጥቷል። በተለይም ደግሞ በባለፈው የውድድር ዓመት በነበረው የአልናስር ውጤት እጅግ በጣም ደስተኛ እንዳልነበር አረጋግጧል። በፕሮጀክቱ እርግጠኛ ነኝ፣ በአልናስር እርግጠኛ ነኝ፣ በደጋፊው እርግጠኛ ነኝ፣ ግን ባለፈው ዓመት ልክ ያልሆኑ ነገሮች ነበሩ ብሏል። ስለሆነም በቀጣይነት የሳውዲ ፕሮ ሊግን ዋንጫ ማሳካት በምንችልበት ሂደት ላይ ራሳችንን ከአሁኑ መገንባት፣ ማሻሻል ይጠበቅብናል። ለዛም ፊርማዬን በማኖር ስራዬን ጀምሬያለሁ ብሏል። በቀጣይም በተለይም በአልናስር ቤት ትልቆቹ የሚጠበቁትን ዋንጫዎች በተለይም የሳውዲ ፕሮሊግን ዋንጫ ማንሳት የሚችል ፕሮጀክት ተነድፏል። ስለዚህ በፕሮጀክቱም በአልናስርም እርግጠኛ ስለሆንኩ ነው ኮንትራቴን ያራዘምኩት ብሏል። የሮናልዶ አመታዊ፣ ወራዊ፣ ሳምንታዊ፣ ዕለታዊ ደመወዙን ቀደም ባለው መረጃችን ላይ ለእናንተ ውድ አድማጆቻችን አድርሰናችሁ ነበረም በእግር ኳስም ውዱ ተከፋይ ወይም በአጠቃላይ በስፖርተኛም ውዱ ተከፋይ እንደሆነ እንደዚሁ ነግረናችሁ ነበረ። ዥዋን ዱራን ደግሞ ከአልናስር ሊለቅ ከጫፍ ደርሷል። በርካታ የዜና ምንጮች ዥዋን ዱራን አልናስርን እንደሚለቅ አረጋግጠዋል። ፌነርባቼ ኮሎምቢያውን አጥቂም ክለቡን ለቆ እንዲወጣ ከአልናስር ፍቃድ ካገኘ በኋላ ከተጫዋቹ ጋር ያለውን ስምነት ለመጨረስም እጅግ በጣም መቃረቡ እየተነገረ ይገኛል። ዳይሬክተር ኢዞክ ከዱራን ጋር ለመስማማትና ወደ ፌነርባቼ ለማምጣት እንደተቃረቡ ተናግሯል። ስለሆነም ዥዋን ዱራን አልናስርን ይለቃል። በጥር እንግዲህ ረብጣ አብሮቶበት ብሮቶበት ነበረ። ካስቶን ቪላ የሄደው ግን እንዳሰበው አልሆነለትም። ከሮናልዶ ጎን መጫወትን እንደተመኘው አግኝቶት ነበረ፣ ግን በህይወት በሳውዲ እንዳሰበው አልሆነም። ስለሆነም አልናስርን ይለቃል። በቀጣይ የቱርኩን ክለብ ፌነርባቼን የሚቀላቀል ይሆናል። እሱን ለመተካት ደግሞ በአልናስር በኩል ሌላ የተያዘ ዕቅድ አለ። ቪክተር ቦነፌሴ ካስታወሳችሁ፣ ቪክተር ቦነፌሴ ነበረ ወደ አልናስር ሊያመራ አብዛኛው ነገር ጨርሶ የነበረው በመሀል ላይ ነው ዣን ዱራንን ሲያገኙ የቪክተር ቦኖፌሴን ዝውውር አቋርጦት የነበረው። አሁን ታዲያ አልናስር የዣን ዱራን ተተኪ ለማድረግ ቪክተር ቦኖፌሴን ከባየርን ሊቨርፑሰን ለማስፈረም ስራዎችን ደግሞ በተቃራኒ ይጀምራሉ ማለት ነው። ስለሆነም ዋን ዱራን ከአልናስር ወደ ፌነር ባቼ እንደዚሁም ቪክተር ቦኖፌሴ ከባየርን ሊቨርፑሰን ወደ አልናስር ለማምራት ከጫፍ የደረሱ ዝውውሮች ናቸው ቶማስ ሙለር በዓለም ክለቦች ዋንጫም ያለውን ሙቀት በተመለከተ ማማራሮችን ማቆም አለብን ብሏል። እኔ ወጣት አይደለውም፣ ነገር ግን አሁንም እየተጫወትኩ ነው። መሮጥ እችላለሁ። ሁሉም ተጫዋቾች እኔ ያደረግኩትን ማድረግ ይከብዳቸዋል ብዬ አላሰብም። አሁን ስለ ሙቀቱ ማማራር ማቆም ይጠበቅብናል ሲል ተደምጧል። ከተጫዋች እስከ አሰልጣኝ እስከ ተመልካች በአገረ አሜሪካ በሚደረገው የዓለም ክለቦች ዋንጫ በአየር ሁኔታው ምክንያት ደስተኛ እንዳልሆኑ ተደጋግሞ ሀሳባቸውን ሲያጋሩ ነበረ። አሰልጣኝ ኤንዞ ማሬስካን ፔፕ ጋርዲዮላን ማንሳት እንችላለን። በርካታ ተጫዋቾችም ሲያማርሩ ነበረ። ቶማስ ሙለር ግን የለም፣ ማማረር የለብንም፣ ወደ ፍልሚያው በደንብ መግባት አለብን፣ እኔ የምጌሮት ነው፣ ሁላችንም መሮጥ አለብን ብሏል። አትሌቲኮ ማድሪዶች ሁለት መቶ ሚሊዮን ሮ መበጀታቸውን ማርክ አረጋግጧል። ከክርስቲያን ሮሜሮ ጀምሮ በርከት ያሉ ዝውውሮችን ለመፈጸም በዚህ ዝውውር መስኮት ነው ሁለት መቶ ሚሊዮን ሮ በጀት ያጸደቁት። ስፐርስ ሰባ ሚሊዮን ሮ ለሮሜሮ ይጠይቃል። በቀጣይነት ከዚህም በላይ ካገኘበት ሊደራደር ፍላጎት አለው። ዳኒ ሌቪ በከፍተኛ ገንዘብ ነው ክርስቲያን ሮሜሮን መሸጥ የሚፈልገው እናም ወደ ሰባ ሚሊዮን ሮ ለዚህ ተጫዋች ወጪ ሊያደርጉ ይችላሉ ተብሎ ይታሰባል። ከዚህ ሁለት መቶ ሚሊዮን ሮ በጀት ላይ እንዳጠ ላይ ግን የዲያጎ ሲሞኔ ቡድን ከሰሞኑ በርካታ ተጫዎችን እያስፈረመ ይገኛል። ተከላካይ አማካኝ ስፍራ ላይ ጨምሮ ማለት ነው። አሁን ደግሞ እስከ ሁለት መቶ ሚሊዮን ዩሮ በጀታ ፈሰስ አድርገው ራሳቸውን በደንብ አጠናክረው ቀጣይ ከባርሴሎና ጋርና ከሪያል መሪድ በላሊጋው በአውሮፓ ሻምፒዮንስ ሊግ ደግሞ ከሌሎች ግዙፍ ክለቦች ጋር መፎካከር የሚያስችላቸውን አቅም በመገንባት ሂደት ላይ ናቸው። ፒኤስጂ ሊዮን ወደ ሁለተኛ ዲቪዚዮን እንዳይወርድ ለማዳን እየረዳ ነው መባሉ ደግሞ በጣም አነጋጋሪ መረጃ ሆኗል። ፔኤስጂ ሊዮን ወደ ሁለተኛ ዲቪዚዮን ከመውረድ ለማዳን እየረዳው ነው ተብሏል። ክለቡ ብራንዴሊ ባርኮላን በ45 ሚሊዮን ዩሮ ሲደመር 5 ሚሊዮን የፈረመውን ዝውውር ሂሳብ ቀድሞ ከፍሎታል ተብሏል። ይህ እርምጃ ሊዮን የፋይናንስ አቅማቸው እንዲያሻሽሉ አስችሏል ነው የተባለው። ሊዮን ከሰሞኑ በአጋጣሚ ፋይናንስ ቀውስ ከፍራንስ ሊግ እንዲወርድ እንደተወሰነበት ይታወቃል። የክለቡ ደጋፊዎችም የክለቡ ባለቤት አሜሪካ የባለሀብት ጆን ቴክስተር ላይ ተደጋጋሚ ተቃውሞ ሲያሰሙ ነበረ። ባለሀብቱ ከወራት በፊት ክለቡ እስኪወርድ አይደርስም እንታደገዋለን ብለው የነበረ ቢሆንም ቃላቸውን ሳይጠብቁ መጨረሻ ላይ እንዲወርድ ቅጣት እንደተተላለፈበት ይታወቃል። የክለቡ ይግባኝ እየተጠበቀ ነው። በነገራችን ላይ በርካታ አድማጭ ተመልካቾቻችን በሀሳብ መስጫ ሳጥናችን ላይ ሊሆን መውረዱ የሚጸድቅ ከሆነ ፍራንስ ሊግ ሁለት ላይ ሆኖ ይሳተፋል ወይ በኤሮፕ ሊግ የሚል ጥያቄ ነበረ፣ በተደጋጋሚ ስታቀርቡልን የነበረው። መቶ ፐርሰንት ኦሎምፒክ ሊዮን፣ መቶ ፐርሰንት መውረዱ ተረጋግጦ ውሳኔ የጸና ከሆነ በኤሮፕ ሊግ ይሳተፋል። እንደዛም ሆኖ ምክንያቱም በደረጃ ሰንጠረሹ ላይ ማሟላት የሚገባውን ኤሮፕ ሊግ ማሟላት የሚገባውን መስፈርት በሙሉ ስላሟላ ክለቡ ይሳተፋል። ነገር ግን ክለቡ በፋይናንስ ችግር ምክንያት ነው ፍራንስ ሊግ ላይ እንዳይወዳደር የተወሰነበት እንጂ በአውሮፓ እግር ኳስ ማህበር የተላለፈበት ቅጣት የለም ስለዚህ በቀጣይ ባሟላው መስፈርት መሰረት በኤሮፕ ሊጉ እንደዚሁም ይካፈል ይሆናል በአሜሪካ እየተካሄደ የሚገኘው የክለቦች ዓለም ዋንጫ ውድድር የምድብ ጨዋታም ተደርገው መጠናቀቃቸው ይታወቃል። አሁን ደግሞ የጥሎ ማለፍ ጨዋቶች እየተካሄዱ ነው። ውድድሩ ከሚካሄድባቸው 63 ጨዋታዎች 48 ጨዋታዎች ሲደረጉ በቀጣይ እስከ ፍጻሜው 15 ጨዋቶች እንመለከታለን። ፒኤስጂ ከአትሌቲኮ ማድሪድ ያረጉት ጨዋታ 80619 ተመልካች በማስመዝገብ እስካሁን የውድድሩ ሪከርድ ነው። በተጨማሪም በጨዋታም በክለቦች ዓለም ዋንጫ ላይ ማለት ነው ውድድር ታሪክ በርካታ ተመልካች የታደመው ጨዋታ በመሆን ሪካርድ ይዟል። በውድድሩ አነስተኛ ቁጥር ያለው ተመልካች የተገኘበት ጨዋታ ማማሊዲ ሰንዳውንስ ከኡልሳን ኤችዲ ጋር ያደረገው ጨዋታ ሲሆን 3412 ተመልካች ብቻ ነው የነበረው። በውድድሩ አነስተኛ ቁጥር ይሁን እንጂ በውድድሩ ታሪክ አነስተኛ ተመልካች የተመዘገበ በጨዋታ በ223 ክለብ ሊዮን እና ኡራዋ ሬድ ዳይመንድ ጨዋታ ሲሆን 2525 ተመልካችም የታየው በውድድሩ ታሪክ ዝቅተኛው ነው። የ2025 የዓለም ክለቦች ዋንጫም አማካይ ተመልካች ቁጥር 34759 ሆኖም በፊፋ መረጃ ላይ ያሳያል። በውድድሩ በተመሳሳይ ቀን የተደረገው የሰንዳውስና ፍሉሜንሴ እንዲሁም ሞንቴሬና ዋሬ ዳይመንድ ጨዋታ እንደ አጋጣሚ ተመሳይ 14312 ተመልካች ተገኝቷል። በሁለት የተለያየ ስቴዲየም ነው ጨዋታ የተደረገው፣ ግን በሁለቱም ስቴዲየም የተገኘው የተመልካች ቁጥር 14312 አስገራሚ ግጥምጥምሽ ሆኖም የዓለም ክለቦች ዋንጫ የጥሎ ማለፍ ጨዋታ ላይ ደርሷል። ስፔናዊቷ የአማካይ ስፍራ ተጫዋች አይታኒ ቦንመንቲ የባሎንዶር ሽልማትን በተደጋጋሚ በማንሳት እናስታውሳታለን። ከባርሴሎና ጋር ደግሞ የላሊጋውን ሱፐርካፑን፣ ኮፓ ዴላሪዮን በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫ ባርሰናል ተነጠቀች እንጂ ጠራርጋ ወስዳለች። ደጋግማ ደግሞ ባሎንዶርን አሸንፋለች። የስፔን ብሔራዊ ቡድን በሴቶችም የአውሮፓ ዋንጫ ይፋለማል። አንድ ሳምንት በቀረው የሴቶች የአውሮፓ ዋንጫ ላይ ታዲያ እቺ ተጫዋች ለብሔራዊ ቡድን ጥሪ የሚደርሳትም አሁን ላይ በሕመም ምክንያት ሆስፒታል መግባቷ ተረጋግጧል። የስፔን እግር ኳስ ፌዴሬሽንም በጥሩ ሁኔታ እያገገመች ትገኛለች፣ በጨዋታ ላይ የምትደርስ ይመስለናል ሲሉ መግለጫ ሰጥተዋል። ኬቨን ደብሮይና በእንግሊዝ ፕሪሚየር ሊግ ባለፉት አስር ዓመታት ውስጥ እጅግ በጣም አስደናቂ ተጫዋች በሲቲ መለያ አሁን እንኳን የናፖሊ ተጫዋች ሆኗል። ሰላሳ አራተኛ ዓመቱ ላይ ደርሷል። መቼስ የእሱን የስኬት ማህደር ስንገልጽ ሲቲ ቤት ነው የምናገኘው፣ ስድስት ፕሪሚየር ሊግ፣ አንድ የአውሮፓ ሻምፒዮንስ ሊግ፣ ሁለት ጊዜ ኤፍ ኤ ካፕ፣ አምስት ጊዜ ካራባው ካፕ፣ ሶስት ጊዜ ኮሚኒቲ ሺልድ፣ ሱፐር ካፕ እና የዓለም ክለቦች ዋንጫን ደግሞ አንዳንድ ጊዜ ማሳካት ችሏል። እጅግ በጣም አስደናቂ ተጫዋች ኬቨን ደብሮይነ ሲቲን ከለቀቀ በኋላም ሌላኛው ውሃ ሰማይ ለባሾቹን ናፖሊዎችን የአምናውን ሻምፒዮን ወይም የተጠናቀቀውን የውድድር ዓመት የስኩዴቶ ሻምፒዮኖችን ተቀላቅሏል። ኬቨን ደብሮና ብዙም አይረሱ ነገሮችን በሲቲ ቤት አሳልፏል። ከነኚህ ክብሮች በተጨማሪ ሲቲውያን ግን የማትረሱለት የትኛውን አጋጣሚ ነው ኬቨን ደብሮና ወይ ካሲስቱ ወይ ካስቆጠረው ጎል ብታደርሱነ ደስ ይለናል። ወደ ሊጉ የተመለሱት ሊድስ ዩናይትዶች ተጫዎችን በማስፈረም ላይ ሂደት ላይ በጠንካራ ሁኔታ እየተንቀሳቀሱ ይገኛሉ። አሁን ደግሞ ዳግላስ ሊዊዝን ከዩቬንቱስ ለማምጣት በይፋ ንግግር ጀምረዋል። ሊዊስ ለፕሪሚየር ሊጉ የመጀመሪያው አይደለም። በአስቶንቪላ ቤት እናውቀዋለን። አሁን ገና በዩቬንቱስ ህይወት እንዳሰቡ አይደለም። አስቶንቪላ ወደ ጣሊያኑ ክለብ ተዘዋውሮ ነገሮች ያልሰመሩለት ዳግላስ ሊዊስ የሊድስን የዝውውር ጥያቄ አይቀበልም የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን በሂደቱ ላይ እሱ ከሊድስ የተሻለ ጥያቄ የሚያቀርብለት ሌላ የፕሪሜር ሊግ ክለብ ከሌለ ግን ዝውውር ሁኔታውን ያጤነዋል እየተባለ ነው። ለማንኛውም ወደ ሊጉ ለመመለስ ስራዎችን እየሰሩ ነው ተብሏል። በቀጣይ በዩቬንቱስና በሊድስ መካከል በተጫዋቹና በሊድስ መካከል የሚደረገው ድርድር ደግሞ እዚህ ዝውውር ላይ አንድ እልባት ይሰጠዋል ተብሎ ይታሰባል። ኤቨርተኖች ኢድሪሳ ጋና ጉዌን የአንድ ዓመት ኮንትራት ለመስጠት እያቀዱ ነው ተብሏል። ግን ተጫዋቹ በቀጣይ ሳምንት ከኮንትራት መቶ ፐርሰንት ነጻ ይሆናል። ከዛ በፊት ውይይቶች እየተደረጉ ይገኛሉ። ድሪሳ ጋና ጎይን ቢያንስ ለአንድ ተጨማሪ የውድድር ዓመት በቡድኑ ስለማቆየት ማለት ነው። የድርድሩን ውጤት እጃችን ላይ እንደደረሰ እንደዚሁም እናደርሳችኋለን። ሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ለወጣቱ ተከላካይ ጆሽ አቼፖንግ የሚበጀው በክለቡ ቢቆይ መሆኑን ገልጸዋል። ተጫዋቹ በዚህ ክረም ቼልሲ ሊለቅ እንደሚችል ሲዘገብ የነበረ ሲሆን ኒካስል ዩናይትድ እና በሩሲያ ዶርትመንድ ዋነኛ ፈላጊዎቹ ናቸው። ሁለገቡ ተከላካይ ጆሽ አቼፖንግ ባለፈው ዓመት ለቼልሲ በሁሉም ውድድሮች አስራ ሁለት ጨዋታ ማድረግ ችሏል። ሰባዮቹም በዚህ ክረምት ወጣቱን ተከላካይ መሸጥ ፍላጎት እንደሌላቸው ለክለቡ ቅርብ የሆኑ ምንጮችም አረጋግጠዋል። የ19 ዓመቱ ተከላካይ ጆሽ ቺፖንግ በቼልሲ ወደፊት እቅድ ውስጥ ትልቅ ቦታ የሚሰጠው ተጫዋች መሆኑም ተገልጿል። ኤንዞ ባሬስ ጋር በሰጡት አስተያየትም ቺፖንግን እወደዋለሁ፣ ባለው አቅም የክለቡ ምርጥ ተከላካይ መሆን ይችላል፣ ለእሱ እዚህ ቢቆይ ሞር የተሻለ ይመስለኛል ሲሉ ሀሳባቸውን አጋርተዋል። ከሰሞኑ ኤሜንያኖ ማርቲኔዝ ሌላኛው ከቼልሲ ጋር ስሙ ሲያያዝ የነበረም ግብ ጠባቂ እንደነበረ ይታወቃል። በስተ መጨረሻም ቼልሲዎች ውይይት ካደረጉ በኋላ በቦርዱ የዚህ ዝውውር ውሳኔ እንዲቀር ተወስኗል። አሁን ላይ ምክንያቱ ደግሞ አሁን ቼልሲ ከያዛቸው ግብ ጠባቂዎች ጋር ካነጻጸሩና ከገመገሙ በኋላ የግብ ጠባቂው ዝውውር ሙሉ ለሙሉ እንዲሰረስ ተደርጓል። ስለዚህ ኤሜንያኖ ማርቲኔዝ መቶ ፐርሰንት ወደ ቼልሲ እንደማያመራ በዛሬው ዕለት ቼልሲዎች ይፋ ያደርገዋል። ኤንዞ ማሬስካም ስለ አንድሬ ሳንቶስም ሀሳባቸውን አጋርተዋል። አንድሬ ሳንቶስ ከእኛ ጋር በጥሩ ሁኔታ እየሰራ ነው። ባለፈው የውድድር ዘመን በስትራስቡርግ ጥሩ የውድድር ዘመን አሳልፏል። እሱን እንደ አጥቂ አማካይ እንጂ እንደ ተከላካይ አማካይ ላዩም እንደ ኤንዞ ፈርናንዴዝ ነው የማየው ሲሉ ተደምጠዋል በተጫዋቹ አጠቃላይ ብቃት እጅግ በጣም ደስተኛ መሆኑን ነው የተናገሩት። በተለይም ለመላመድ ጊዜ ያስፈልገዋል ብዬ ያስባለሁ፣ በቡድናችን ውስጥ ግን በፍጥነት መላመድ የሚችል እንደሆነ እርግጠኛ ነኝ። አንድሬ በዚህ ሰዓት ከሮሜሮ ቦታ ይልቅ በኤንዞ ቦታ ላይ እመለከተዋለሁ ማለታቸው ግን ምናልባትም ከሮሜዮ ላቪያ በኋላም የኤንዞ ፈርናንዴዝን ቦታና ሰዓት የሚሻማ ተጫዋች ሆኖ ልንመለከተው እንችላለን። በቼልሲ በኩል ሌላው ኤንዞ ማሬስካ ያነሱት ሀሳብ ጀምስ

ፎፋናን በተመለከተ ነው። በሚቀጥለው ውድድር ዘመን እነዚህ ሶስት ተጫዋቾች እየጠቀስኳቸው ይላሉ ተጨማሪ ጨዋታዎችን መጫወት ይችላሉ ብዬ ተስፋ አደርጋለው ምክንያቱም ቼልሲ ከዌስሊ ፎፋና ጋር ከሮሚዮና ሪስ ጋር የተሻለ ነው። ስለዚህ ከነኚህ ጋር አንድ ላይ ሆኖ ጠንካራ ቡድን ለመገንባት ያገለግላል እና ጄምስ፣ ላቪያና ዌስሊ ፎፋና ነይህ ተጫዋቾች በሙሉ በቡድን ውስጥ ይቀጥላሉ። በቀጣዩ ውድድር አመትም ደቂቃ እንደሚያገኙ እርግጠኛ ነኝ ብለዋል። ማረስካ ብዙ ጊዜ እንደተናገርኩት አንድ አጥቂ አርባ ጎሎችን ከሚያስቆጥር ይልቅ ሁሉም አጥቂዎች እያንዳንዳቸው ከአስር እስከ አስር ጎሎችን ማስቆጠር ያለባቸው፣ ይህን ነው የምመርጠው። እናም የኤንዞ በዚህ የውድድር ዓመት ያደረገው አስተዋጽኦ ከፍተኛ ነው። ስለዚህ በሚቀጥለውም የውድድር ዓመት በእርግጠኝነት ከዚህ የተሻለ ነገር ያደርጋል። የኔ ፍልስፍና አንድ ተጫዋች አርባ ጎል ከሚያስቆጥር ይልቅ ቡድኑ በሁሉም ተጫዋቾች ይሄን ግብ ያገኝ መርጥ አለው ብለዋል። እሳቸው የግብ ምንጮቻችን ሁሉም ቢሆኑ እና የአንድ ተጫዋች ጥገኛ ባኖን መልካም ነው ሲሉ ገልጸዋል። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካም ከቤኔፊካ ጋር የሚያደርጉትን የጥሎ ማለፍ ጨዋታን በተመለከተ ከባድ ብለውታል። እነሱ ባየርሞኒክን አሸንፈዋል ያሉት ማሬስካ በጨዋታው ላይ ምን ያህል ጥሩ እንደሆኑና ምን ማድረግ እንደሚችሉ አሳይተዋል ብለዋል። ተመጣጣኝ ጨዋታ እንደሚሆን እርግጠኛ ነኝ። ጨዋታው ከባድ ነው ሲሉ አሰልጣኝ እንዞ ማሬስካም ገልጸዋል። አሁን ያለነው ጥሎ ማለፍ ላይ ነው። ምንም ሊፈጠር ይችላል። ተጫዋቾች በዚህ ሰዓት ስህተት የሚሰራው ቡድን በጨዋታው ማግስት ወደ ቤቱ የሚሸኘው ቡድን መሆኑን ያውቃሉ። ለዚህም ይጠነቀቃሉ ሲሉ ሀሳባቸውን ገልጸዋል። ግን ሁለት የአውሮፓ ክለቦች በዚህ ሰዓት መገናኘታቸው በአንጻራዊነት እንደውም ካየነው ባየር ሙኒክ ከቼልሲ ነበር ሊገናኙ የነበረው በኋላም ላይ ባየር ሙኒክ መሸነፉ ነው ይህ ነገር እንዲቀር ያደረገውና ቤኔፊካ ለዚህ ለቼልሲ ፈተና እንዲቀርብ የሆነው ለማንኛውም በአንጻሪነት ሁለት የአውሮፓ ክለቦች የሚያደርጉት ጨዋታ ነው ማሬስካ ተመጣጣኝ ግን ደግሞ ለእኛ እጅግ በጣም ከባድ ብለውታል ሪዮ ፈርዲናንድ የ2025/26 የእንግሊዝ ፕሪምየር ሊግ ዋንጫን ለማንሳት አሁንም ቢሆን ከሊቨርፑልና ከሲቲ የተሻለ ቡድን አለ ብዬ አላስብም ብሏል አርሰናሎች የፕሪሚየር ሊግን ዋንጫ የማንሳት እድል የላቸውም ነው ያለው ሪዮ ፈርዲናንድ በሚቀጥለው ውድድር ዘመን ፉክክሩም በሊቨርፑል ካልሆነም ደግሞ በሲቲ መካከል ነው የሚሆነው በተለይም በሊቨርፑልና በሲቲ መካከል ዋንጫውንም በሊቨርፑል ሊወሰድ ይችላል ብሏል። አርሰናል ለስድስት ወራት ያህል ሊፎካከል ይችላል ግን የዘንድሮም ለዋንጫው ከሁለቱ የተሻለ ነገር ያደርጋል ብዬ አላስብም ብሏል ከማንቸስተር ዩናይትድ ተጫዋቾች እነ ጋሪ ኔቭል ዋንጫ ያነሳል አርሰናል ብለው አሁንም እምነት እንዳላቸው ሲናገሩ ነበር። ሌላኛው ስኮልስም በተመሳይ፣ አሁን ደግሞ ሪዮ ፈርዲናንድ ከነሱ ከቀድሞ ዩናይትድ ሌጀንዶች በተቃራኒው ዋንጫ አሁንም ዘንድሮም ለሊቨርፑል ካልሆነ ለሲቲ በፉክክር ደረጃ ሊቨርፑልና ሲቲ፣ አርሰናል አሁንም ተስፋ ያለው አይመስለኝም ብሏል። ይሄ የግል ምልከታው ነው፣ የሪዮ ፈርዲናንድ ከቴንቲ ስፖርት ጋር በነበረው ቆይታ ነው ያነሳው። የአርሰናል የሊቨርፑል፣ የሲቲም ደጋፊዎች ምልከታችሁን ልታጋሩ ትችላላችሁ? ከሰሞኑ ሳዲዮ ማኔን በተመለከተም በሀሳብ መስጫ ሳጥናችን ላይ በርካታ ጥያቄዎች ሲቀርቡልን ነበረ። ሳዲዮ ማኔ በአልናስር ነው የሚገኘው። የቀድሞ የሊቨርፑል ተጫዋች በቡድን ውስጥ የመቆየት እድሉ ሰፊ ነው እየተባለ ነው። ምናልባት ግን የሊቨርፑል ደጋፊዎች ስላነሱት ሊቨርፑል ቤት ከዛሬ ዘጠኝ ዓመት በፊት ነበረ ሳዲዮ ማኔ ቡድኑ የተቀላቀለው አርባ አንድ ሚሊዮን ሮ ብቻ ወጥቶበታል። በሊቨርፑል ቤት በእግር ኳስ ቆይታውም ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ኡዌፋ ሱፐር ካፕ፣ የዓለም ክለቦች ዋንጫ፣ የሊግ ካፕ ዋንጫ ኤፍ ኤ ካፕን ጨምሮ ማንሳት የቻለ እጅግ በጣም አስደናቂ ተጫዋች ነው። በሊቨርፑል ያን ዘንድ እጅግ በጣም ከሚወዱ ተጫዋቾች ውስጥም ይጠቀሳል። ሳዲዮ ማኔ ያው ከክሎፕ ጋር በተወሰነ መንገድ በተለይም ከሳላ ጋር በተያዘ አለመግባባታቸው ነበረ እንዲወጣ ያደረገው። በአጠቃላይ ለሊቨርፑል 269 ጨዋታ አድርጎ 128 ግብና 38 አሲስት የሊጉ የወርቅ ጫማ በጣምራ ባንድ ወቅት እንደዚሁ አሸንፎት እንደነበረ ይታወቃል። ሌላው ከሊቨርፑል ጋር በተያዘ ሜሎስ ኬርኪዝን በቦታው ላይ እንዳመጡ ይታወቃል። አሁን አንዲ ሮቤርሰንን ቦታ ይነጥቃሉ በሚል ጉዳይ ላይ በርካቶች ጥያቄም ሲጠይቁን ነበረ። ሜሎስ ኬርኪስ ስለ አንዲ ሮቤርሰን ተናግረዋል። ከወንድሞቼ ጋር አውርተናል። ሁሌም እንደምለው አንዲ ሮበርትሰን ለኔ እንደ አራይ ነው የምመለከተው። አሁንም ከእሱ ብዙ መማራቸው ነገሮች አሉ። ፉክክራችን ለቡድኑ ይጠቅማል እንጂ ይጎዳል ብዬ አላስብም። ስለዚህ ሁለታችንም ጠንክረን እንሰራለን። ለቦታው መፋለማችን በሊቨርፑል ቤት የመጀመሪያ አይደለም። የትኛውም የሜዳ ክፍል ላይ፣ የትኛውም ክለብ ውስጥ በአንድ ሜዳ ክፍል ላይ ተፎካካሪዎች ይኖራሉ። ያ ደግሞ ለቡድን ጥሩ ኢነርጂ ይሰጣል ብሏል። በእርግጥ የአንዲሮ ቤርሰን ወደ አትሌቲኮ ማሬድ የማምራት ነገር አሁን አብቀት ወለታል። የአትሌቲኮ ማሬድ በቦታው ሌላ ተጫዋች ሊያመጣ ስለተስማማ በሊቨርፑል የመቆየቱን ውሳኔ ግን ምናልባትም ራሱ አንዲሮ ቤርሰንም ሊሳተፍበት ይችላል ተብሎ ይታሰባል። የእርገን ክሎፕ ሊቨርፑል ለፍሎሪያን ቬርዝ የከፈለውን ዋጋ በተመለከተ ተጠይቀው ነበረ። ሁላችንም እያወራን ያለ ነው ስለ ጥሩ ተጫዋች ነው እና ምርጡ ተጫዋች እንደሆነ ሁላችንም እንስማማበታለን። ከዚህ በፊት ለአንድ ተጫዋች መቶ ሚሊዮን ዩሮ ካወጣን ክለቡን እለቃለው እንዳልኩ አውቃለው። አሁን ግን ገበያው እንደዛ አይደለም ከዛ በላይም ያስወጣል ብለዋል። እሳቸው በእሳቸው ፍልስፍና ውስጥ አንድ ተጫዋች መቶ ሚሊዮን ዩሮ አያወጣም ብለው ያምናሉ። ክሎፕ በነገራችን ላይ አሁን ግን ያው ጊዜው እንደዛ ስላልሆነ መቀበል አለብኝ ሀሳቤን ቀይር ያለው፣ እያወራን ያለ ነው ስለ ምርጡ ተጫዋች ስለሆነ ይገባዋል ብለዋል። የፍሎሪያን ቬርዝ የዝውውር ሂሳብ በበርካቶች ዘንድ መነጋገሪያ ነበረ። ምናልባት በርካቶች የተነጋገሩበት ሲቲ ካስፈረማቸው የተጫዋቾች ብዛትና ጥራት ያወጡት ገንዘብ ከዛ ከሊቨርፑል ጋር ያው ፉክክሩ በቀጣይም የውድድር ዓመት የሚጠበቀው በሲቲም በሊቨርፑል መካከል ፉክክር ይኖራልና ራስን እየገነቡ ነው ሁለቱ፣ ምንም ጥርጥር የለውም። በቀጣይም ፕሪሚየር ሊጉን ይቆጣጠሩታል ተብሎ የሚታሰቡ ሁለቱ ናቸው። ከዛ አንጻር ነው ለነጽጻሪ የቀረበው። ፍሎሪያን ቬርዝ ራሱን በደንብ አሳይቷል በባየር ሊቨርኩዘን። ክሎፕ ይገባዋል ብለዋል። ሊቨርፑሎች ይገባዋል። የመልእክታችሁን አጋሩን ጄደን ሳንቾ ወደ ፌነርባቼ ያመራል በሚል በርካታ መረጃዎች ሲወጡ ነበር። ፌነርባቼም ተጨባጭ ፍላጎት ነበረው። አሁን ግን ሙሉ ለሙሉ ከዝውውሩ ወጥተዋል። ዥዋን ዱረን ላይ ትኩረት አድርገዋል። ማይሰር ዩናይትድ ሙሉ ደሞዙን ሸፍኖም የሚያስፈርመው ክለብ መፈለግ ሳይኖርበት አይቀርም። አሁን አሁን ላይ በተለይም በዚህ ተጫዋች ዙሪያ ችግር የሆነው አሁንም ደሞዝ ነው። በነገራችን ላይ ቀጣይ የዓለም ዋንጫ አለ። አሁን ተጫዋቾች ብልህ ሆነዋል። በቀጣይ የዓለም ዋንጫ ላይ ሀገራቸውን ለመወከል ሲሉ በጊዜ ቦታ ቦታ እየፈለጉ ይገኛሉ። የዩናይትድ ተጫዋች ግን በዚህ ረገድ ምናልባት ምናልባት ሊጠቀስ የሚችለው ራሽፈርድ ወደ ባርሴሎና መሄድ ራሱን በብዙ መንገድ እስከ ደሞዝ ቅናሽ አዘጋጅቷል። አንቶኒ ከተቻለ በዩናይትድ ለመቆየት፣ ካልተቻለ የመጨረሻ ውሳኔውን እየጠበቀ ነው። እሱ በጄደን ሳንቾ በኩል ግን ደሞዝ እንኳን የመቀነስ ፍላጎት የለውም። ቼልሲን የለቀቀው በደሞዝ ምክንያት እንደሆነ ይታወቃል። ቼልሲ አይደለም በይፋ ያሰናበተው። ቼልሲ ደሞዙን ቢያንስ እንዲያስተካክልላቸው ይፈልጉ ነበር። በነ ፓልመር በነ ኤንዞ ፈርናንዴዝ ደረጃ ያለ የቡድኑ ቁልፍ ተጫዋች ከሚከፍለው እጥፍ ነው የጠየቀው ጀደን ሳንቾ። አሁን ደግሞ በዚሁ የደሞዝ ጉዳይ ምክንያት ፌነርባቼ ወጣ። ናፖሊዎች በተመሳይ በደሞዝ ጉዳይ ምክንያት መቀጠል አይፈልጉም። ድርድሩን ዩቬንቱስ በተጫዋች ከዩናይትድ ጋር ለመቀየር እቅዳላቸው። ዩናይትድ በተጫዋች የሚሆን በገንዘብ መልቀቅ ይፈልጋሉ። አሁንም ደሞዙ ለዩናይትድም ለገዢዎችም ለሻጭም ፈተና ሆኗል። ፌነርባቼ ደግሞ ዛሬ በይፋ ከዝውውሩ ወጥተዋል። ዩናይትድ ሁጎ ኤኬቴኬን በዝውውር እቅድ ውስጥ አሁንም እንዳለ የጀርመኑ ተነባቢ ጋዜጣ ቢልድ አስነብበዋል። ምናልባት አውንታዊ ነገር ተብሎ ሊያዝ የሚችለው ልክ እንደ ሌሎቹ የዩናይትድ ተፈላጊ ተጫዋቾች ለአብነት ያክል ማትያስ ኩኛ፣ ዩናይትድን ፈልጉ እጫወታለሁ ብሎን የመጣው ብሪያን መቤሙ፣ ምን እንኳን ዝውውሩን የተወሰኑ እክሎች ቢገጥሙም ግን እሱም ለቶትናሃምም አሁንም ለብሬንትፎርድም እንዳሳወቁ ከሆነ ከዩናይትድ ውጭ ወዴትም አልሄድም ብሏል። ሁጎ ኤኬቴኬም በተመሳይ ዩናይትድን እየደገፈ ማደጉ ለዩናይትድ እንደ ጥሩ አድቫንቴጅ ነው። ዩናይትዶች ግን ከገንዘቡ መወደድ ጋር በተያዘ አሁን ላይ ድርድር እያደረጉ አይደሉም። የተጫዋቹ ፍላጎት እንዳላቸው ግን ለወኪሉ በቅርበት ካሳወቁ ክለቦች ዩናይትድ እንደሆነ ይታወቃል። በዝርዝር ውስጥ አሁንም አለ። ዩናይትድ የጌኬሬስክን ጉዳይ አሁን ላይ እየተመለከተው መሆኑ ተከትሎ የሁጎ ኤኬቴኬን ስም አሁን ላይ እየሰማን ባይሆንም ጀርመኑ ታማኝ የዜና ምንጭ ቢልድ ዘገባ ከሆነ ግን ዩናይትድ እዚህ ዝውውር ውስጥ አለም ቀዝቀዝ ያለው በገንዘቡ ምክንያት ነው ብለዋል። ሌላው ዩናይትድ እንደ ዴይሊ ሜል ዘገባ ከሆነ ከአንቶኒ ሲሚዮን የዝውውር መቶ ፐርሰንት ራሱን አግልሏል። በርንማውዝ በለጠፈበት ሂሳብ ምክንያት ከዩናይትድ በተጨማሪም ደኒካስል ዩናይትድ እና ቶትናምም ያሉ ክለቦች ከዚህ ዝውውር ራሳቸውን አግልለዋል። ምናልባት በርንሞዝ በቀጠም የዝውውር ሂሳቡን አሻሽሎ የሚያቀርብላቸው ከሆነ የትኞቹ ክለቦች ይመለሳሉ የሚለው ሲጠበቅ፣ ዩናይትድ ግን ከአንቶኒ ሲሞን የዝውውር ራሱን አግልሏል። ለጊዜው በዛ ላይ ጋር ናቸውም። ራሽፈርድም እንደዚሁም ጄደን ሳንቾም በዩናይትድ በኩል አልለቀቁለትም እና ዩናይትድ የእነሱንም ዝውውር መጨረስ ይፈልጋል። በሂሳቡ ምክንያት ግን ከዚህ ዝውውር ራሱን አግለሏል ከብሪያን መቤሞ ጋር በተያያዘም በዚህ ሰዓት የወጡ መረጃዎችን ለመመልከት ሞክር የነበረ፣ ያው ሁለተኛው ዝውውር ጥያቄ እስከዚህ ሰዓት ድረስ ውድቅ ተደርጓል ያለው ዴቪድ ኦርኔስቴ ነው። ፋብሪዞ ሮማኖ እስከዚህ ሰዓት ድረስ ውድቅ ሆኗል የሚል መረጃ ይሄ መረጃ ለእናንተ እስካቀረብንበት ሰዓት ድረስ አልዘገበውም። ውድቅ ተደርጓል ብሎ በፋብሪዞ ሮማኖ በኩል ለመጨረሻ ጊዜ የወጡትንም መረጃዎች ተመልከተናቸው ነበረ። አሁንም ፍላጎቱ ዩናይትድ ነው የሕክምና ምርመራውንና ኮንትራቱን የመፈረሙ የመፈረም ሂደቱን ሁለቱ አካላት ብቻ ብሬንትፎርድና ዩናይትድ እስኪስማሙ እየጠበቀ ይገኛል። በእርግጠኝነት ይህ ዝውውር ቀጣይ ሳምንት ይፈጸማል፣ የጊዜ ጉዳይ ብቻ ነው ብሏል። ዩናይትዶች አሁንም ድርድር ላይ መሆናቸውን ራሱ ውድቅ ተደርጓል ያለው ዴቪድ ኦርኔስቲ አረጋግጦታል። ድርድሩ አሁንም እንደቀጠለ፣ ለማንኛውም የዚህ ዝውውር እልባትን ከፊታችን ሰኞ ጀምሮ አንድ ነገር እንሰማበታለን ብሏል። ፋብሪዚዮ ሮማኖ ግን ዝውውሩ የሚቀር አይመስለኝም እያለ ነው ታማኙ ፋብሪሱ ሮማኖ አርሰናል ቶማስ ፓርቴን በክርስቲያን ኖርጋርድ ነው ለመተካት እቅድ የያዘው ስራዎች እየተሰሩ ይገኛሉ። በነገራችን ላይ ሁለቱን ተጫዋቾች በተመለከተም ቢቢሲ ስፖርት አንድ ማነጻጸሪያ ቻርት ሰርቶ ነበርም። ክርስቲያን ኖርጋርድ ከቶማስ ፓርቴ ሁለቱ ዘጠና ደቂቃ በተጫወቱበት በአማካይ ማለት ነው ኖርጋርድ 34 ጨዋታ፣ ፓርቴ 35። ፓርቴ በአንድ ጨዋታ ይበልጣል። በኳስ በመንካት ሂደት ላይ በአማካኝ በጨዋታ 73.6 ኳስን ይነካል ፓርቴ። ኖርጋርድ 60 በመቶ ኳስ ይነካል በአማካኝ በጨዋታ ማለት ነው። የኳሴ ማቀበልን ስኬት ካየን 524 በመቶ ፓርቴ የኖርጋር 366 በመቶ ነው። ምናልባት ሁለቱም የሚጮቱባቸው ክለቦች በራሳቸው በፍልስፍና ፍጹም የተለያዩ ናቸው። ታክል በመውረድ ፓርቴ 286 በጨዋታ በአማካኝ፣ ኖርጋርድ 251 ኳስን በማቋረጥ ብቻ ኖርጋርድ ይበልጣል 156 በጨዋታ በአማካኝ፣ ፓርቴ 113 ነው። በንጸርነት ካየ ነው ፓርቴ በጣም የተሻለ ነው። ምናልባት የፓርቲ ቁጥር ገኗል። ኖርጋርድ ምናልባት በአርሰናል ለቢጫወት የሚል መከራከሪያ ካልተነሳ በስተቀር ቶማስ ፓርቲ በቁጥራዊ መመዘኛዎች በ35ና በ34 ጨዋታ ሁለቱን አነጻጽሯቸው የፓርቲ በጣም የተሻለ ቁጥር ሆኗል። በርካታ አርሰናልያን አሁንም ድረስ የፓርቲን መውጣት አልተዋጠላቸውም። በርካቶች ፓርቲ ቀጣይ ውድድር ዓመት ቢያንስ አንድ ዓመት መቆየት አለበትም የሚል ቅር ነበራቸው አርሰናላውያን። ኢቨን አርሰን ቬንገር በራሳቸው እኮ አሁን የአርሰናል አሰልጣኝ ያሉም እሳቸው ደጋፊ ናቸው። የቶማስ ፓርቴን መቆየት ይሹ ነበረ። ራሱ አሰልጣኝ ማይክል አርቴታ ይሻ ነበረ። የአርሰናል ቦርድ ግን ደሞዝ አልጨምርም፣ ረጅም ጊዜም ኮንትራት አላቀርብም በሚል በሁለቱ አካላት መካከል በተደረጉ ውይይቶች ምክንያት ከክለቡ እንዲለቅ እንደተደረገ ይታወቃል። ለማንኛውም ፓርቴን የሚተካው ክርስቲያን ኖርጋርድ እንደዚህ አይነት ቁጥሮች ያሉት ሁለት ዓመት በፊት 65 ሚሊዮን ፓውንድ ወጪ ተደርጎበታል። ካይ ሃቨርዝ ከቼልሲ አርሰናልን ሲቀላቀል 87 ጨዋታ አድርጎ 29 ገብ 11 አሲስት 40 ገብ አስተዋጽኦ አለው። ምናልባት ስካይ ሃቨርዝ በአርሰናል ለግብ ቀርቦ የሚጫወት አይነት ቢና ያለው ሐሰተኛ 9 ቁጥር 10 ቁጥር 8 ቁጥር ቦታ መጫወት የሚችል ተጫዋች ነው። በእርግጥ በአርሰናል የ9 ቁጥር እጥረት ምክንያት ሐሰተኛ 9 ቁጥር ሆኖ ለመጫወት እንደተገደደ ይታወቃል። በእርግጥ ለቦታው ቅርበት ካላቸው ተጫዋቾች አንደኛው እንደሆነ ይታወቃል። አርባ የግብ አስተዋጽኦም ጥሩ የሚባል ነው። በ87 ጨዋታዎች በአማካኝ ብናሰለው ለጨዋታ አንድ የግብ አስተዋጽኦ የቀረበ ያክል ለጨዋታ 05 የግብ አስተዋጽኦ የቀረበ ያክል ነው። ካይ ሃቨርስ ጉዳት አስቸገረውም እንጂ በዚህም ዓመት ለአርሰናል ጅማሮ ላይ እጅግ በጣም ወሳኝ እንደነበረ ይታወቃል። አርሰናል ለክሪስቲያን ሞስኬራ ያቀረበው የመጀመሪያ ዙር ጥያቄ ውድቅ መደረጉን ተከትሎም በቀጣይ ለተሰኞ ጀምሮ ይህን ዝውውር ለመጨረስ አዲስ ድርድር ከቫሌንሻ ጋር ለማድረግ እቅድ ይዟል። እስከ 2030 ድረስ የሚቆይ ኮንትራት ለመፈራረም ከተጫዋቹ ከአርሰናል ጋር በቃል ደረጃ አስማምተውታል። ይፋ ባይደረግም የውስጥ ምንጮች ግን ለአርሰናል ለመጫወት ተጫዋቹ ፈቃደኛ ነው ብለዋል። በእርግጥ አርሰናል ይሄን ዝውውርም በቀጣይ ሳምንት የመጨረሱ ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። ክርስቲያን ሞስኬራ ገና ወጣት ተከላካይ ተጫዋች ነው። በተለይም ሁለቱን የተከላካይ ስፍራ ተጫዋች ሳሊባና ማጋሌሽን ለመተካት ሁነኛ ሰው ተደርጎ እንደተያዘ ይታወቃልና በቀጣይነት ወደ ቡድኑ ለማምጣት ከሰኞ ጀምሮ እንደዚሁ ትልቅ ስራዎችም በአርሰናል በኩል ይሰራሉ ተብሎ ይታሰባል። ሌላው አርሰናል ለክንፍ አጥቂነት የመረጣቸው ተጫዋቾች ወደ ሌሎች ክለቦች ማምራትና ኮንትራት ማራዘም ላይ መሆናቸውን ተከትሎ አማራጮችን እያየ እንደሆነ ይታወቃል። ከኒካስል ዩናይትዱ የክንፍ አጥቂ አንቶኒ ጎርደን የፓላሱ ኢብሪቼ ኢዜ ጀምሮ እየተመለከተ ነው። አሁን ደግሞ አርሰናል በክረምት ከአታላንታው ክለብ ይለያያል ተብሎ የሚታሰበውን አድሞላ ሉክማንን ሁኔታ እየተመለከተ ይገኛል። እጅግ በጣም አስደናቂ ተጫዋች ነው። የተጫዋች ምናልባት ለማስታወስ ያክል አመቱን ሙሉ ሳይሸነፍ ባየር ሌቨርኩሰን ለዩሮፓ ሊግ ፍጻሜ በደረሰበት ሰዓት በአታላንታ ሲሸነፍ ሀትሪክ ይሰራባቸው አድሞላ ሉክማን ነበር። አፍሪካው ኮኮብ ሌላ በአርሰናል የክንፍ አጥቂ ዝርዝር ውስጥ የተያዘም ተጫዋች እንደዚሁ በመሆን ስራዎች ይሰራሉ ተብሎ ይጠበቃል። አርሰናል ሌሮይ ሳኔን ፈለገ ወደ ጋላታሳራይ ያመራበት ኒኮ ዊሊያምስን ፈለ ወደ ባርሴሎና ሊያመራ ከጫፍ ደርሷል፣ እና አንቶኒ ጎርደር ዋጋቸው ውድ ነው። ኒካ ስለም የመሸጥ ፍላጎት የለውም። ሮድሪጎ ጎኤዘነ ማግኘት ደግሞ በተወሰነ መንገድ ነገሩ ስብስብ ነው። ለማንኛውም ኤድሞን ላሉክማን ሌላኛው ቅድ ሆኗል። የአሁኑን አበቃን ሰነ ጊዜ